የኢራን ኢራን ጄኔራሎችን የጨረሰው ኒንጃ ቦንበር አስፈሪው የሰማይ ላይ ትንቅንቅ። የኢራን እስራኤል አስከፊ ጦርነት መካከለኛው ምስራቅን እያነደደ ያገኙን ሁሉ ወደ አመድነት እየቀየረ ቀጥሯል። የብርሃን ኳሶች በሰማይ ላይ ወዲና ወዲያ እየተተራመሱ ነው። የከተማዋ ነዋሪ ነኝ አፈር አይነካኝም ብሎ ነገር የለም። የከተማ ጌጥ፣ የስልጣኔ መገለጫ ምልክት ተደርገው የሚታዩ ህንፃዎችም ሳይቀር እንደ ቀልድ እየነደዱ ነው። ከሰማይ የሚዘንባው እሳት ነው። የኢራን አስፈሪ ሚሳይሎች ከእስራኤል ወደር የለሽ አየር መከላከያዎች ጋር ተናንቀዋል። በዚህ በኩል ደግሞ የኢራን ጄኔራሎችን አድኖ እያጠፋ ስላለው ኒንጃ ቦንበር ብዙ እየተባለ ነው። ዝርዝር መረጃው በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይገራያል። ወደ መረጃው እናሸጋግራችሁ። ሁለቱ ሀገራት በቀጠናው የበላይ ሆኖ ለመታየት ኮረብታ ላይ ወጥተዋል፣ ሊወጡ ነው። አቶሚክ ቦምብ የቀጠናው ኮረብታ መሆኑን ልብ ይለዋል። የአሜሪካ አለንጋ ሲሉ የሚጠራት ሀገር እስራኤልም በደህንነት ቢሮዋ በኩል ወፎቿን ታሰማራለች። ወፎቿም ያረፉባት ዋርካ ቴህራን ትሰኛለች። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳኤሎችን ያስወነጨፈችበት የሁለቱ ሀገራት ፍጥጫ ሶስተኛ ቀኑን ይዟል። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎችን መምታቷንም አስታውቃለች። በቴህራን የመኖሪያ ህንጻ ላይ በተፈጸመው ጥቃት ሀያ ህጻናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግበዋል። በኢራን አጸፋው የሚሳኤል ጥቃቶች ሶስት ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናት ተናግረዋል። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉም ተብሏል። ኢራን ሚሳኤሎችን የምታስወነጭፍ ከሆነ መዲናዋ ቴራን ትቃጠላለች፣ ሲሉ የእስራኤል መከላከያ ሚኒስቴር እስራኤል ካቲስ አስጠንቅቀዋል። ኢራን በእስራኤል ላይ የድሮንና የሚሳኤል ጥቃት ስትፈጽም በዋነኝነት ሀይፍ እንዲሁም ደግሞ ቴል አቪቭ ኢላማ ተደርገዋል። እስራኤል በበኩሏ በኢራን ዋና ከተማ ቴራን የሚገኙ ኢላማዎች ላይ ጥቃት እየሰነዘረች መሆኑም ተገልጿል። በቴራን የነዳጅ ማከማቻ ኢላማ ያደረገ ጥቃት ተፈጽሞ ከፍተኛ እሳት በስፍራው መነሳቱም ተዘግበዋል። በሌላ በኩል ኢራን በዓለም ትልቁ የጋዝ ማምረቻ በእስራኤል ጥቃት ምክንያት በከፊል ስራ ማቆሙን ገልጻለች። የእስራኤል መከላከያ ይል ዘጠኝ የኢራን የኒውክሌር ሳይንቲስቶችና ባለሙያዎችን ገድያለው ብለዋል። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶች ስድስት ናቸው ብሎም ነበር። ኢራን በእስራኤል ላይ እየወሰደች ያለችውን አጽፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚያግዙ ከሆነ በቀጠናው የሚገኙ የጦር ሰፈራቸውን ኢላማ እንደምታደርግም ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግበዋል። ይህ መረጃ ባለቤትነቱ የቢቢሲ ሲሆን ቪዲዮው ከተለያዩ የማህበራዊ ትስስር ገጾች የተወሰደ ነው። የጦርነቱ እውነታዎች ሚሳኤሎችና ድሮኖች በመካከለኛው ምስራቅ ሲነገሩ ቀላል ይመስላሉ። ኢራን ሰማኒያ ሚሳኤሎችን ተኮሰች፣ መቶ ሚሳኤሎችን ወደ እስራኤል አስወነጨፈች፣ እስራኤል በአየር ላይ ይህን ያክል አከሸፈች ሲባል እነዚህ ቁጥሮች ምናልባትም ትንሽ ነገሮችን የሚመስሉ ሊሆን ይችላል። ማታ አየር ላይ ሲታዩ ደግሞ ሻማ የሚመስሉ ቢሆንም የእያንዳንዳቸውን ትልቅነት መገመት ይከብዳል። ይሄን ያህል ትልልቅ ነገሮች ነው እንግዲህ ሲወረወሩ የሚውሉት። ከዚህ በተጨማሪ ድሮኖችና ቦምቦች በብዛት አሉ። ገና ምን አይተሽ የሚባባሉበት ደረጃ ላይ መድረሳችን ዓለም ምን ያህል እየለየላት እንደሆነ ያሳያል። አሁን ያስከፊ ጦርነት ለዓለም እንደሚተርፍ የገባቸው የሰሜን አፍሪካ ሀገራት የእስራኤልን ጥቃት እያወገዙ ነው ለዓለም አቀፍ ሰላምና ደህንነት ከባድ ስጋት ነው። የአልጄሪያ የቱኒዚያና የሱዳን የውጭ ጉዳይ ሚኒስቴሮች እስራኤል በኢራን ላይ የፈጸመችውን ጥቃት የሚቃወም መግለጫ ያወጡ ሲሆን ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ያለው ሁኔታ ለማረጋጋት አስቸኳይ ጥሪ እንዲያደርግም አሳስበዋል። አልጄሪያ የእስራኤል ጥቃት ከዚህም በፊት ለተፈጸሙ ጥቃቶች ቅጣትና ኃላፊነት ባለመኖሩ እንደተፈጸመም አስታውቃለች። ቱኒዚያ የእስራኤልን አምባገነናዊና ጠበኛ ባህሪን ለማስቆም ጠንካራ ጣልቃ ገብነት እንዲደረግ አሳስባለች። በኢራን ላይ የተዘነዘሩ አረመናዊ ጥቃት፣ የእስራኤል ተደጋጋሚና የቀጠሉ ወንጀሎች እንዲሁም ደግሞ ጥቃቶች አዲስ ምዕራፍና ሀገሪቱ በጠበኛ ፖለቲካዋ ላይ ያላትን ግትርነት ይበልጥ ያሳየ ነው። ሱዳን የእስራኤል ኢፍታዊ ጥቃት ለዓለም አቀፍ ሰላምና ደህንነት ከባድ ስጋት ነው ስትል ገልጸዋለች። በተጨማሪም ሱዳን የተባበሩት መንግስታት እና የጸጥታው ምክር ቤት እነዚህን ጥቃቶች በፍጥነት ለማስቆም አስቸኳይ እርምጃ እንዲወስድም ጥሪ አቅርባለች። እስራኤል የኢራን መሪዎች ለመግደል የተጠቀመችበት ሚስጥራዊ ኒንጃ ቦምብ ከሰሞኑ የኢራን መሪዎችንና የኒኩሌር ሳይንቲስቶችን እንደገደለችበትም ይታወቃል። ሚሳኤሉ ምንም አይነት የሚፈነዳ ነገር ስለሌለው ልዩና አስገራሚ ሚሳኤል ሲሆን፣ በምትኩም ስድስት የሚሽከረከሩ ስለታማ ቢላዎች ያሉት ነው። በዚህም እንደሚበር ጂንሱና የኒንጃ ቦምብ የሚል ቅጽል ስሞች አግኝተዋል። የሚሳኤሉ ህልውና ለመጀመሪያ ጊዜ ድሮፒያን አቆጣጠር በ2019 በይፋ የተገለጸው በዎል ስትሪት ጆርናል ላይ በወጣ ታሪክ ነው። ሚሳኤሉ ድሮፒያን አቆጣጠር 2017 ጀምሮ ጥቅም ላይ እንደዋለና ድሮፒያን አቆጣጠር በ2011 መጀመሪያ ላይ የተመሰረተ መሆኑን አስታውቀዋል። ከተለመደው የገሃነም እሳት ሚሳኤል ሄልፍሪ ሚሳኤል በላይ የሚደርስ ጉዳት ስለማያስከትል፣ ስለማይፈነዳ ንጹህ የእንቅስቃሴ ሀይልን ኬኔቲክ ኤነርጂን በመጠቀም ይገላል። ብዙ ጊዜ እንደተገለጸው ከሰማይ ሳይታሰብ እንደወረደ ዱብ እዳ አይነት ነው። ታዲያም የኢራን ከፍተኛ አመራሮችና ሳይንቲስቶች የተገደሉት በዚሁ አደገኛ የጦር መሳሪያ ነው። ምንም እንኳን የእስራኤል መንግስት እንደገለጸው ከመኮንኖቹ በቀር ማንም አልተገደለም ማለቱም የዚህ አደገኛ ሚሳይል ጥቅም ላይ የመዋሉ ጥርጣሬን ከፍ አድርጎታል። ይህ የገሃነመ እሳት አር ናይን ኤክስ ናይፍ ቦምብ ወይም ደግሞ ኒንጃ ቦምብ የሚል ቅጽል መጠሪያዎች ያሉት ነው። በሌዘር ትክክለኛነት ከተመሩ በኋላ ሹል ስለታማ ቢላቸው ከተሳለባቸው ጋራ ከመገናኘታቸው በፊት ከውስጣቸው ተመዝዘው ይወጣሉ። ለጥቃታቸው ትክክለኛነት ሲባል በማይታይ ሌዘር የሚመሩ ሲሆን ከድምፅ ፍጥነት በላይ የሚሽከረከሩ ናቸው። ነገር ግን ፈንጂዎች የላቸውም። በዚህም የኢራን ቁልፍ ሰዎች ቢሯቸው ላይ ተዝናንተው በተቀመጡበት ያለምንም ድምፅና ኮሽታ በስለታማ አካላቸውን ከታትፎ ቆራርጦ ገሏቸዋል። አረናይን ኤክስ ሚሳኤሎች በአብዛኛው ጊዜ በመኪኖች ላይ ጥቅም ላይ እንደሚውሉም ይነገራል። ይህ በጣም ትክክለኛ ነው ተብሎ የሚታሰበው መሳሪያ ብዙውን ጊዜ ከታለመው ዓላማ ውጪ በሌሎች አካላት ሕይወት ላይ ምንም አይነት ጉዳት እንዳይደርስ ታልሞ የተሰራ ነው። ይህን አጋጣሚ በመጠቀም ሚሳኤሉ መኮንኖቹ ቢሯቸው ላይ ቁጭ ብለው በነበረበት ወቅት ለመምታትም ተጠቅመውበታል። ድሮን እንዲነሳ ተደርጎ የተሰራ ነው። ክብደቱ መቶ ፓውንድ ሲሆን የአንድ አማካኝ ሰው መጠን ነው። እንዳይፈነዳ ምንም ቀጣጣይ ነገር የለውም። በምትኩ ተያያዥ ጉዳቶችን ለመቀነስ ስለታማ አካላት ይኖሩታል። ኢላማውንም ወደ ብዙ ክፍሎች ቁርጥራጮች ይከፋፍላል፣ ይቆራርጣል፣ ይበጣጥሳል። በዚህ መሳሪያ ውስጥ ያሉት ስድስት ቢላዎች በሲሚንቶ ኮንክሪት ውስጥ ለማለፍ የሚያስችሉ እጅግ ስለታማ ናቸው። እነዚህ እጅግ አደገኛ ሚሳኤሎች በሊቢያ፣ ሶሪያ፣ ኢራቅ፣ የመን ና ሶማሊያ ጥቅም ላይ ውለዋል፣ ይላል ዎል ስትሪት ጆርናል። ምንም እንኳን የእስራኤል ና ሲአይኤ የመከላከያ ዲፓርትመንት ይህን አይነት አደገኛ ና ልዩ መሳሪያ ስለማምረታቸው አሁንም ዝምታን ቢመርጡም፣ በሁለቱ ሀገራት መካከል ያለው ግጭት ከዚህም ቀደም ታይቶ በማይታወቅ ሁኔታ እየተባባሰ ባለበት በዚህ ወቅት እስራኤል በቴራን ላይ ተከታታይ ከባድ ጥቃቶች መፈጸሟን አስታውቃለች ም ቁልፍ የነዳጅ ማከማቻ ስፍራዎች በእሳት እንደተያያዙም እየተዘገበ ይገኛል። እነዚህ ጥቃቶች የኢራንን የመከላከያ ሚኒስቴር ዋና መስሪያ ቤትንም ኢላማ ያደረጉ እንደነበረም በእስራኤል በኩል ተገልጿል። ከሁለቱም ወገኖች የተለያዩ መረጃዎች እየወጡ ሲሆን መረጃዎቹ አደገኛ አዲስ ምዕራፍ መጀመሩን ያመለክታሉ። ዓለም አቀፉ ማህበረሰብ ሰፋ ያለ ቀጠናዊ የግጭት አደጋ በመደቀኑ ይህን ግጭት በከፍተኛ ስጋት እየተመለከተው እንደሆነ ከሚሰጡ አስተያየቶ ሁኔታዎች ለመረዳት ተችሏል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና ስለዚህ የእስራኤልና ኢራን ጦርነት አሁናዊ መረጃን በቂ መረጃ እንዳገኛችሁበት